አውቄያለሁ እና ጆሮ ብትሆንስ? ይኸውልህ ተምቼ የእርግብ ጉዳይ ነው አንደዚህ ያስጨነቀ ያለው እና እናማ ተረጋጋ፣ እንደምንፈልግ እናገኛታለን። ይኸውልህ ትሄድ ነው። ምንም ማንንም ማናገር አልፈልግም። ለአንድ ሴት ነው እንደዚህ የምትሆነው? ቆይ እናንተ የእኔ ህመም የሚገባችሁ መች ነው? ሳለሰድ ሀገርች ይኮ አይደለም አንተም የአጎቴም ፋያውም ሁላችሁም በቃ ተውኝ። ለምንድን ነው ምንተው? ሁላችሁም ቢሆን መጀመሪያ የምታስቀድሙት ራሳችሁ። እኛ ደግሞ ምን አደረግን? ተምቼው እርግምን አፍቅሬያታለሁ ስላችሁ ሁላችሁን ቀልድ ነው የመሰላችሁ። ይህ ሁልታንቹ እንደ እሱ እኮ አይደለም ግን እኮ ሀና ሀና ሀና ሀና እስኪ ተውኝ፣ በቃ ህመሜን ማከምባችሁን እንኳን ጨው እየነሰነሳችሁ አታቃጥሉኝ እስኪ። ትሆናለች። ምን ችግር አለበት? እንዴት ነሽ? እንዴት ነሽ? ሰላም፣ ሰጥ ላይ ነው እንዴ? ትቀመጠው እኔ እኮ ስራ ነኝ። እሺ ብዬሽ ነው እና በሆነስ ለአንተ ሰላምታ የሚሆን ጊዜ አጣልኝ። በልተነሳ ሰላም ብለኝ።

ሜላት ነገሮችን እንደገና በማሰብ ላይ ትገኛለች አሁን ድብልቅልቅ ያለ ስሜት ቢሰማትም እርግብ ስታንቃት ከኋላ በጠርሙስ የመታቻት ወይዘሮ ባዩሽ እንደሆነች ጠርጥራለች ሀና ግራ ተጋብታለች ድንብላል አዳልጧት በተናገረችው ነገር ሀናን እያስጨነቀቻት ነው እናቷ እንደዛ በመሆኗ ትንሽ ግራ ገብቷታል ታዲያ የማን ነው ጥፋቱ እርግብ ሰላም ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ወይዘሮ ሜላት እንግዲህ ከበዛን ሰዓት ስትነግራት ራሷን ስዳ ወድቃ ነበር። ግን በድንገት ድንብላል ብላ ራሷን ቀና ካደረገች በኋላ ዝብርርቅ ያለ ስሜት ቢሰማትም ተቋቁማ እንደምንም ተነስታ ወደ መኝታ ቤቷ ነበር የገባችው። ታዲያ ሁሉንም ነገር እንዳዲስ ማስታወስ ጀምራለች። ያንን የረሳችውን ሁሉ እርግ ብዛ ቤት ተሸውዳት እንደመጣችና ሀና ልጇ እንደሆነች ሁሉንም ነገር አውቃለች። ግን ይህን ነገር ለማንም ሰው ማሳወቅ ያልፈለገችበት ትልቅ ምክንያት አለ። ከዚህ በፊት እንደተናገርኩት አሁን ወይዘሮ ሜላት ያን ሁሉ በደል እና ስቃይ እንዲሁም ደግሞ ያን ሁሉ ክፋት በሰራችባት ልጇ ሀሴት ላይ ወይም ደግሞ ሀና ላይ አሁን ላይ ልጇ ስትሆን ምን ያህል ጸጸቱ ሊገላት እንደሆነ እሷም ተናግራለች። ሌሊቱም በሙሉ ስታስብበት ነው ያደረችው። ታዲያ ድንብላልም በስሜቷና ፊቷ ላይ የሚነበበው የድካም እንዲሁም ደግሞ የጸጸት ሁሉንም ዝብርርቅ ያለ ስሜት እያላት እንደሆነ ስላወቀች ድንብላል፣ እትዬ እንዴት ነው ታሁን ተሻለ ወቶ ስትል፣ ሜላት ግን በግልባጩ ነበር ስትመልስ የነበረው። በባክሽን አንቺ ልጅ ታይኝ ምን ያለው፣ ደህና ነኝ እያለቻት ነበር። ግን ሜላት ላይ የሚታየው ነገር ምንም የደህንነት አልነበረም። ጸጸት ይሁን አሁን ላይ ምን እንደሚያሰቃያት ራሱ እሷ ራሱ ዝምርቅ ያለ ነገር ነው የምታስበው። ስለዚህ ምን እንደሆነችም አላወቀችው። ታዲያ ድንብ ብላል በተደጋጋሚ፣ እትዬ እንዴት ነዎት? እትዬ እንዴት ነዎት? ቆይ እስኪ ምን ሆነዋል? ደህና ነዎት? ብትልም ሜላት ግን ከምላሹ አንድና አንድ ደህና ነኝ፣ እባክሽን ውጪልኝ ነበር። በስተ መጨረሻም ሌላው ሀሴት ወይም ደግሞ እርግብ ሀሴት ሆነ። የመጣችው ለምንድን ነው? ለምን ወደ ህይወቴ መታ? ህይወቴ በሙሉ ስቃይ ያደረገችው እርግብ የተባለች ልጅ ምን ፈልጋ ነው የመጣችው? ደግሞ ከኋላ የመታችኝ ሴት ማን ናት? እውነት አክስት ያለችው ባዩሽ ነው ወይስ ደግሞ እርግብ ሌላ አክስት መታ ነው የመታችኝ? ማናት? ይህንን እውነት የደረስኩበት ቀን ባዩሽ ከሆነች ህይወቷን በሙሉ በምድር ላይ ሲቆ ሲኦል ነው የማደርገው፣ እያለችም ስናደር ነበር። ሌላው ተምቹ ነው። ተምቹ አሁንም ውዝግብ ውስጥ ነው። በእርግብ መጥፋት እና በእርግብ ጋር አለመግባባት በመፈጠሩ በጣም እየተበሳጨ እና እራሱን በመጠጥ እና በሲጋራ ደብቆ ነው ያለ። ምክንያቱም እርግብ እሷም እየተረዳችው አንድ እና አንድ እውነት አላት። በእርግጥ ከሰውየው ጋር ስታየው እና በመጀመሪያ ደረጃ እሱን ለብቻው ማግኘት እንደምትፈልግ በስልክ ነግራው ስለነበረ ግን ከሰውየው ጋር ስታየው እሱም ለካ ሊጫወትብኝ ኖሯል የቀረበኝ። እንዴት አወቀ ሜላትን እንደዛ ጥቅጫት እንደወጣሁኝ? እናም በፖሊስ ሊያሲዘኝ ነው ማለት ነው። በዚህ ዘመን ማን ይታመናል? እያለች ራሷን እየወቀሰች ነበር። በእርግጥ የእርግብ ጥፋት አንድና አንድ ነው። ምክንያቱም እውነታውን መናገር አለባት ከሰዎች መሸሽ ሳይሆን እውነቱን መጋፈጥ እንዳለባት ነው። ምክንያቱም ከዚህ በኋላ ባዩሽ እሷን ተጠቅማ አሁንም ቢሆን እሷን ወንጀለኛ ልታደርጋት ትችላለች። ግን እሷ ወጥታ እሷ እንዳልተማታችና እዛ ቤት ያስገባቻት ባዩሽ እንደሆነች በገንዘብ ገዝታት እንደሆነ ሁሉንም እውነታ ከተናገረች እርግብ ነፃ ትሆናለች የምትሉ በኮሜንት አሳውቁኝ። ታዲያ የእሷን ችግርና የእሷን ጭንቀት ያልተረዳው ተምቹ ምን ሆና ነው፣ ለምንድን ነው እያለ ራሱን በጣም እየጎዳ ነው ያለ። አሁን ላይ ከማንም ጋር መግባባትም ሆነ መስማማት አውቅቶታል። ከጆሮ ጋር እንኳን ማውራት ይሆን ቀርቶ ተቀምጦ እንደ በፊቱ መቀለድም ሆነ መጫወት አይችልም። ሲጀመር ጆሮን ሲያየው በጣም ይናደዳል። ለምንድን ነው ለብቻ የማተወኝ? እኔ ብቻ የመሆን ነው መፈልገው? ለምንድን ነው የማትረዱኝ? አንተም ፈያውም አጎት ተብየውም ማንም ሰው ሊረዳኝ አልቻለም። ታዲያ እኔ ወዴት ሂጄ ነው የምኖረው? እባካችሁን በህይወቴ ጣልቃ ትግቡ፣ እባካችሁን ተዉ እያለ ይጮሃል። ጆሮም ይሄ ነገር ግራ ስላጋባው እና የተምቹ ነገር በጣም ስላሳዘነው ነገሮችን ለማስተካከል እየሞከረ ነበር። አባከህን፣ ተረጋጋ ና እናስብ። እርግብን እናገኛታለን፣ አግኝተን ሁሉንም ነገር እንጠይቃታለን። ስለዚህ አንተ መረጋጋት አለብህ፣ ተምቹ ቢለውም፣ ተምቹ ግን አሻፈረኝ። ምንም መረጋጋት የሚባል ነገር የለውም እና ጆሮ ምን ማድረግ እንዳለበት አላወቅም። መጠጣት ብቻና መጠጣት ነው። ግን ከዛ በተገልባጭ እርግብ፣ እርግብ እያለ ቀን ቀንም፣ ማታ ማታም ሲተኛ ሳይቀር በህልሙ ይጠራታል። እርግብ የት ነሽ ያላል። ስልክ ሲደውልላት ስልኳ ዝግ ነው፣ አይሰራም። ታዲያ ለምንድን ነው ስልኳን የዘጋችው? ለምን ብላ ነው የምዘጋው? ለአንዴ እንኳን ከፍታ ነገሮችን ብናወራ ምን አለበት ይላል። ግን እርግብ ይህን ችግር እንዴት መፍታት እንዳለባት እሷ ራሱ አታውቅም። በመጀመሪያ ደረጃ ተምቹን ወይም ደግሞ ዘሪሁን ብሎ የተዋወቃትን እርግብ ለአሜሪካ መሄጃ ድልድይ ይሆነኛል ብላ ነበር። ታዲያ ዛሬ አሜሪካ ለመሄድ ትፈልጋለች፣ ግን ደግሞ ተምቹን አላመነችውም። እሷ ራሱ ማን ማማከር እና ወዴት መሄድ እንዳለባት አታውቅም። ሰዎቹ ካገኟት እንደሚገሏት ነው የምታውቀው። በተለይ ሰላም ካገኘችኝ ጉሮሮዬን አንቃ ሲጥ አርጋ ትገለኛለች እያለች ነው የምታስበው። ሰላም ብቻ አይደለችም የምትገላት፣ አሁን ወይዘሮ ባዩሽም ትገላታለች። ምክንያቱም አንድ ቀበሌ ወርቅ ሰርቃ እንደሄደች ትነግራቸዋለች። ስለዚህ ያን ነገር ስለሰማች የት አባቷ ገብታ ነው ያንን ወርቅማ ብቻዋን አትበላትም እያለችም ስትዝትባት ነበር። እሷም በተደጋጋሚ እርግብ ላይ ስደውልላት የርግብ ስልክ ባለመስራቱ ወይዘሮ ባዩሽም በጣም ተቃጥላለች። ምክንያቱም እሷ መጥፋቷ ሳይሆን ያቃጠላት ያለ ይዛው የሄደችው የወርቅ ብዛት ነበር። ታዲያ አሁንም ምን ይፈጠር ይሆን? እርግብስ መጨረሻዋ ምን ይሆን? ወይዘሮ ባዩሽን አጋልጣ እስር ቤት አስገብታ እሷ ራሷን ነፃ ታደርግ ይሆን? ወይስ ደግሞ ምን ይፈጠር ይሆን? ድንብላ ወይዘሮ ሜላትን ካረጋጋች በኋላ ወደ መኝታ ቤት ከሄደች በኋላ እንቅልፍ ሸለብ አድርጓት ነበር። ታዲያ በዛ ቅስፈት ወይዘሮ ባዩሽ ወደ ቤት አምርታለች። ቤት ከመጣች በኋላ ድንብላልም እንግዲህ እንደ ተወትረዋ እየዘፋፈነች ቤቷ ማጽዳት ጀምራለች። ታዲያ በዛን ጊዜ በሩን ከፍታ የገባችው ባዩሽ ስትገባ ቆሌዋ ተገፎ ነበረ። ቆሌን ገፈፉት እኮ እማማ ግን ምን ሆኖ ነው ኮቴ የሌለወት ስትላት፣ ወይዘሮ ባዩሽም ቀላል ሰው አይደለችም። ታዲያ ቆሌሽን ለምንድን ነው ራስሽ ላይ ማታስሪው? ብርን ብሎ እንዳይሄድ እንደ ስስ ነጠላ ነበር ያለቻት። አሁን ቀልዱን ታዉትና በጣም አስደነገጡኝ ስትል እሷም ተናግራለች። ታዲያ ነይ ብለዋት እሷም እያወራቻት ነበረ። ምን ተፈጠረ፣ ምን ተወራ፣ ማን አለ፣ ማን የለም የሚለው የባዩሽ ሁልጊዜ ጥያቄ ነው ለድንብላል። ታዲያ ድንብላልም ይሄ ነገር በጣም ሰልችቷታል። ግን ደግሞ ይሄን ነገር ካልመለሰች እና በዚህ ነገር ተስማምታ ከእርሷ ጋር መኖር ካልቻለች እንደምትገላት ደጋግማ ታስፈራራታለች። ድንብላልም ይሄ ነገር ምርር ቢላትም እየመረራት አድርጌ ያለቻትንም እሺ፣ አታድርጌ ያለቻትንም እሺ እያለች ኑሮዋን ቀጥላለች። ባዮሽ ቤት ውስጥ ማናለ ሜላት የትናት ብላ ነበር የጀመረችው። እሷም መኝታ ቤት እንደሆነችና እንቅልፍ እንደወሰዳት ነገረቻት። ወይዘሮ ባዩሽም ሰተት ብላ ወደ መኝታ ቤት ከገባች በኋላ ራሷን ስታ የተኛችውን ሜላትን አሁንም ቢሆን ልትገላት ሙከራ አድርጋ ነበረ። አሁን ነው ይቺ ሰላቢ የሆነች ሰራተኛ ባታየኝ ኖሮ አሁን አመች ጊዜ ነበረ። እንደዚህ አይነት ሰዓትና እንደዚህ አይነት ጊዜ መቼም አላገኝም ይችን ሴትዮ ለመግደል። ስለዚህ ይችን እሷን ልጨርስ ና ከዛያችን መናጢ ሰራተኛም እዛው ባለችበት ደፍቻት፣ በዚህ ሰዓት መሄር ነው ያለብኝ። አለበለዛ የዚህን ጊዜ ድጋሚ ላላገኘው እንችላለው እያለች ትራሱን አንስታ ወደ እሷ ጠጋ ስትል ነበረ ሜላት በድንገት አይኗን የገለጠችው ታዲያ። እሷን በድንጋጤ ሜሉ፣ ቀሰቀስኩሽ እንዴ? እኔኮ ስትቆይብኝ ልተኛ እያልኩም ነበረ አለቻት። ሜላትም ወይ ቆየሁ እንዴ? ከተኛ ሆኝ በጣም ደክሞኝ ስለነበረ ነው ብላ መለሰችላት። ሜላትም በመንቃቷ እንግዲህ ሕይወቷ ተርፏል ማለት ነው። አለበለዛ ግን ባዩሽ ልትገላት ዝግጅት እያደረገች ነበር። ባዩሽም ከተነሳች በኋላ ቆየሽ እንዴ ከመጣሽ እኔ እኮ በጣም ራሴን ሲያመኝ ልረፍ ብዬ ነው ነበር ያለቻት። ባዩሽም በጣም ቆይቻለሁ ሲያንቀላፋኝ እኮ እኔም ልተኛ ነበር ነበር ያለቻት። ባዩሽም እንግዲህ እሷም ስለ ጤንነቷ እየጠየቀቻትም ነበር። ምንድን ነው የተፈጠረው? ምን አለ? ዛሬም መረጃ መሰብሰቧን አልተወችም። ምክንያቱም ባዩሽ ከዛቤት ቤት እያንዳንዷ ነገር መዋቅ አለባት። ሜላትም በየዋህነትና አብሮ አደግ ጓደኛዬ ናት በማለት ምንም ሳታስቀር ትነግራታለች። ዛሬ ግን ባዩሽን እና ሜላትን ያጋጫቸው አንድ ነገር አለ እሷ ከድንብላል ብላል የሰማችውን ወሬ በድጋሚ እንዴት ነግራት ፈልጋ ነበር። ሜላት ግን በአሁኑ በጣም ተናዳለች። ውስጧ ላይ ያለው ዝብርርቅ ያለ ስሜት ነበር። ታዲያ እንዴት ማመን እንዳለባትና እንዴት እርግጠኛ መሆን እንዳለባት ስታስብበትም ነበር። ባዩሽም እንግዲህ ጓደኛሽ አብሮ አደግሽ አይደለሁ እንዴ እያለች ሆዷን ማባባት አልቀረባትም። ስለዚህ አሁንም እሷ እንደዛ ስትላት እባክሽን ባዩ ታይኝ እስኪ ትንሽ ልረፍ። ማረፍ ትፈልጋለሁ፣ አሞኛል አልኩሽ አይደል እንዴ ለምንድ ነው ማታየኝ? እያለቻት ነበር ባዩሽም። በዛን ሰዓት ነበር የተቆጣችው። ግን ዛሬ የወይዘሮ ሜላት ቁጣ ነው የባሰው። ከመኝታ ቤቷ አለቃ እንዲትወጣላት ነበር የነገረቻት። ምን ያስቆጣሻል ታዲያ ተረጋጊና፣ ኔ ያንቺ ሕመም ስለሚያመኝ እንጂ ምንም ፈልጌ አይደለም የምመጣው ጓደኝነትሽን ነው እያለች ማስመሰሏን ቀጥላለች። የዛሬው ማስመሰሏ ግን ምንም አልሆንላትም። ግን በድጋሚ ባዩሽም ከዛም በኋላ ከሄደች በኋላ ድንብላልን የንደቷ ማብረጃ አድጋታለች። ወደ ወጥ ቤት ከገባች በኋላ እዚህ ቤት ምን እንደተፈጠረና ምን እንደተሆነ እንዴት ነግራት ጠይቃት ነበር። የተፈጠረውን ነገር እኮ ነግሬሽ ነበር እማማ ባዩሽ፣ ምንድን ነው የምትሉኝ? እባክሽን አንገት የለቀቂኝ እያለች ብትማጸናትም፣ ወይዘሮ ባዩሽ ግን የድንብላልን አንገት መልቀቅ አልፈለገችም። ታዲያ በጣም ተናዳ ነበር በሜላት ሜላት የተናገረቻትን ነገር በጣም ስላናደዳት እዛ ድንበላል ላይ ነው መወጣት የፈለገችው ድንበላልም ምንም እንዳልተፈጠረ ከትዬ መውደቅ እና ራስ መሳት በስተቀር ሌላ ምንም ነገር እንደሌለ ብትነግራት አላመነቻትም ነበር ከዛም በኋላ በስንት መከራ አንገቷን ከቀቀቻት በኋላ እንኳን አይደለም የሚወራውን የሚሰራውን ቀርቶ የሚበላው ሳይቀር ትነግርኛለሽ አለበለዛ አንቺም ሳትሆኝ እኔ ቀድሜ ሳልገልሽ እነሱ የኔ ተባባሪ እንደሆንሽ ሲያውቁ ሜላት ድፍት ታረግሻለይ ብላ ነበር የነገረቻት። ድምብላለም ይሄን ማውቃለው፣ አንቺ ከመግደልሽ በቅር ከአንቺ ጋር ወሬ የማቀበል እንደሆነ ሲያውቁ እነሱ ቀድመው ይገሉኛል። በምን ቀን ነው እዚህ ቤት የገባሁት? ግን ምን አድርጌ ነው ስቃዬ የበዛው? እያለች መጸጸቷን ጀምራለች። ድንብላል በአሁኑ ከባድ ችግር ውስጥ እንዳለች ብታውቅም እንኳን ግን ችግሯን እንዴት መፍታት እንዳለባት አታውቅም። ምክንያቱም ነገሮች እየከረሩ እና ነገሮች እየተወሳሰቡ መጥተዋል። እቺ ሴትዮ የዚህም ቤተሰብ ጨርሳ ወደ እኔ ልትመጣ አስባለች። ስለዚህ ሜላትንም የመታቻት እሷ ሳትሆን ትቀራለች እያለች ነበረ። የድንብላል ግምትና የወይዘሮ ሜላት ጥርጣሬ ትክክል ነው። ባዩሽ ይህንን ነገር አድርገዋለች ግን እንዴት እርግጠኛ መሆን እንደሚችሉ ነው ግራ የገባቸው። ስለዚህ ወይዘሮ ባዩሽ እና ወይዘሮ ሜላት ጓደኝነታቸውን መቀጠላቸው አይቀርም። በድጋሜ ባዩሽ ወደ ቤት መታ ሜላት ከተረጋጋች በኋላ ልታዋራት ነበር ከዛም በወሪያቸው መሃል ቅድም አስደነቀጥኩሽ በዛ ላይ አስቀየምኩሽ በጣም ይቅርታ ብላ ሜላት ባዩሽን ይቅርታ ጠይቃታለች። ስለዚህ ባዩሽ አሁንም ቢሆን ክፋቷንና ተንኮሏን መቀጠሏ እማይቀር ነው። ግን ደግሞ አሁን ላይ ሜላት ትንሽ ነገር ፍንጭ አላት። ግን ይህን ነገር ከደረሰችበት ትክክለኛ ምን እንደምታደርጋት እሷ ራሱ ማወቅ አልችልም ነበር ያለችው ያኔ እርግብ እንደዛ ሳንቃትና ከኋላ መቶ ሰው ሲመታኝ አክስቴ ገደልሻት እያለች ስትጮህ ነበረ። እናም አክስቴ ያለችው ማንን ነው? ባዩሽን ነው። ባዩሽን ደግሞ አክስቴ እንዴት እንዴት ሊግባቡ ቻሉ እያለች እራሷን ጥርጣሬ ውስጥ አስገብታለች። ሌላው የተምቹና የጆሮ ጉዳይ ነው። ጆሮ አሁንም ቢሆን እርግብን ሊረሳት አልቻለም። ስለ እርግብ ጉዳይ በተደጋጋሚ ይወራል። ሌላው ደግሞ ሀና እና አዲሱ ጓደኛዋ የትምህርት ቤት ጓደኛዋ በጣም መቅረቡን አላቆመም። ጧት ይሸኛታል፣ ማታ ይቀበላታል፣ ብቻ ትምህርት ቤት ውስጥ ያስጠናታል። ይህን ነገር ሰላም ስታውቅ ምን ይፈጠር ይሆን? ሰላም ትንሽ ቅናት ቢጥ ያለባት ሀና ከልጁ ጋር መቀራረቧን እና መግባባቷን ስታውቅ ከሀና ጋር የምትጣላ ትመስላለች። ምክንያቱም ከእሷ በፊት ሀና ሀናን የቀረቧት ልጅ ከሰላም ጋር ጓደኝነት ፈጥረው ነበር። እናም እሷን በጣም ቀርበዋለች። ምናልባት ሰላም ከዚህ በፊት በፍቅር ስለተጎዳች ይህን ጉዳይ ልታስቡ ከሀና ጋር ይጋጫሉ የሚል ሀሳብ አለኝ። እንግዲህ ሀንዬ ድንብላል ስትነግራት በጣም ደንግጣ ነበር። እናቷ ሀና ልጇ እንደሆነች ስንዳወቀች ስታውቅ በተደጋጋሚ ድንብላል። ግን ምን አለችሽ እናቴ? እንደዚህ ስታያት ምንድን ነበር በሰአቱ ፊቷ ላይ የሚነበበው ስሜት፣ እንዴት ነበር? እውነታውን ማወቅ ፈልጋለች ሐንዬ። እናቷ አምና እንደምትቀበላት እርግጠኛ አይደለችም አሁንም። ምክንያቱም በጣም ጓጉታለች እናቷ ልጄ እያለች እንድታቅፋት ከፈለገች ሰነባብታለች። ግን ያ ነገር እንደዚህ በቀላሉ ሊሆንላት ባለመቻሉ በጣም ታዝናለች። አባባ ኖላዊም ቤተሰቦቿ ጋር ጧት ማታ እያለች በማደሯ በማዋሏ ቅር ተሰኝተዋል። ምክንያቱም አባባ ኖላዊ ከሃናዎች ምንም ሰውም ሆነ ወዳጅም ዘመድም የላቸውም ግን ደግሞ ሃናን ደግሞ ይህን ደስታዋን ማሳጣትም አይፈልጉም። የራሳቸውን ችግርና የራሳቸውን የሃናን እንትታቸው በመሄዷ ቢያዝኑም ክፋቱም ሐዘኑንም ተቋቁመው እየኖሩ ነው ያሉት። ሀና ይህን ስሜታቸውን እንድታውቅባቸው ሆነ የእሷቸውን መከፋትም ሆነ ማዘን በፍጹም እንድታውቅባቸው አይፈልጉም። ምክንያቱም ሀና አሁን ደስተኛ ናት። ቤተሰቦቿን በማገኘቷ በጣም ትልቅ ደስታ ውስጥ እንደሆነ ስለሚያውቁ የእሷን ደስታ መጋፋትም ሆነ የእሷ የምትፈልገውን ነገር መገፋት አይፈልጉም። ስለዚህ ሀና የመረጠችውን መምረጥ ትችላለች። እኔን አርመረጠችኝም ወይም ደግሞ ከኔ ጋልሆነችን ብዬ በፍጹም ሊገፋኝም ሆነ ላሳዝነት አልፈልግም እያሉ ነበር። እናም ታዲያ ይህን ነገር በእርግጥ ሳታስብበት አልቀረችም። አባቴ ከኔ ውጭ ሰው የለውም፣ ስለዚህ ከአባቴ ጋር መሆን የምፈልገው እናቴ ብቻ አንድ ጊዜ ትዳንልኝ እያለች ነበረ። ግን እናቷ አሁን አምና ከተቀበለቻት በኋላ እና ልጄ ብላ ካቀፈቻት በኋላ ወይዘሮ ሜላትን ትታ ወደ አባባ ኖላዊ ጋ የመሆዱን እቅድ የምታሳካው አይመስለኝም። ምክንያቱም እዛ ቤት ተደላድላ እና ተንደላቃ ነው የምትኖረው። ስለዚህ አባባ ኖላዊ ጋር ያለው ነገር ደግሞ ትንሽ ከበድ ይላል። ህይወት እንደዚህ ቀላል አይደለም። ስለዚህ ይህን የወይዘሮ ሜላትን ህይወት ስለምትፈልገው እዛ የምትኖር ይመስለኛል። ምክንያቱም ሀናም ሰው ናትና ነገሮች በሙሉ ሊገባበጡ ይችላሉ። ምላሴ ወንድሟ ሀና ሰላም እህቷ ናት። እንደገና መስፍን አባቷ ሜላት እናቷ ሆና ቤተሰብ ስታገኝ ምንም ቢሆን ከብቸኝነት ወጥታ ወደዛ ብዙ የሆነ ቤተሰብ ስትገባ ብዙ ለውጥ ሊኖር ይችላል። ምን ይፈጠር ይሆን? ይህንን ነገር አብረን የምናየው ይሆናል። በስተ መጨረሻም እንግዲህ እር ወይዘሮ ሜላት ሀናን ስታያት እሷ ወደ ውጭ ልትወጣ ስትል ነበረ ሀሴት ብላ በድንጋጤ ሃናም ዘወር ስትል ወይዘሮ ሜላትን በጣም ደንግጣ ነበር። ቪዲዮ በዚህ ነበር ያለቀው። በቀጣይ ክፍል እስከምንገናኝ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ስለምትከታተሉኝና ስለምታበረታቱኝ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። በቀጣይ ቪዲዮ እንገናኛለን። ላይክ አይረሳ። ቤተሰብ ላይክ አድርጉ። በጣም ነው የማመሰግነው። የምር ስለምትከታተሉ